ሰላም ሰላም፣ ዩቲዩብ እንደምን አላችሁ? ዛሬ በአዲስ ቪዲዮ ከች ብለናል። ላይክ ሼር፣ ሰብስክራይብ ማድረጋችሁ እንዳርሱ። ዛሬ ደግሞ ከአሊኤክስፕረስ ላይ ሄደን እቃችንን ከፖስታ ቤት እንቀበላለን። ከአሊኤክስፕረስ ላይ ያስላክናቸውን እቃ እስከ መጨረሻው አብሯችን ቆዩ። ኦኬ አሁን ተመልሰናል ወደ ቤታችን ማለት ነው። ሶ እቃዎቻችንን እናያለን። እቃዎቻችንን ከማየታችን በፊት አንዳንድ ነገር ልንገራችሁ። ስትሄዱ መታወቂያ እንዳረሱ። ከዛ ውጭ ደግሞ ከሰዓት በኋላ ብትሄዱ የተመረጠ ነው። ንድ አርብ ከሰዓት ቢሆን ደግሞ በጣም ጥሩ ነው ማለት ነው። ለመሰላችሁ በጣም ወረፋ አለ። በጣም ብዙ ሰው ነው ያለው። እኔ ሁለት እቃዎችን ያዘዝኩት ተቀብዬ ያለው ከእንደገና መታወቂያ እንዳልኩ እንዳረሱ በድጋሚ ላስታወሳችሁ ብዬ ነው። አሁን ደግሞ እቃዎቻችንን እናያለን። እኔ ሁለት እቃን የተቀበልኩት ግን አንደኛውን ፈትቼዋለሁ፣ ሬዲ አንደኛውን አልፈታሁትም። ያዘዝኩት እቃ ይሄ ነው፣ በምስሉ ላይ እንደምታዩት ማለት ነው። እዚህ የመጣልኝ እቃ ግን ምን እንደሆነ አላወኩም። አንድ ዶላር ከምናምን ነው፣ እዚህ ጋር እንደምታዩት ማለት ነው። ነገር ውስጡን ሳየ ባዶ ነገር የሆነ ይመስለኛል። እናንተም ስታዙ ነገሮችን በደንብ አጥነታችሁና ሪቪው አድርጋችሁ ልታዙ እመክራችኋለሁ። እቃውን እንፈታዋለን። ዙ ጋር እንደ በእጃችን መፍታት እንችላለን። አላየትም። እንግዲህ እንደምታይት ነው ያዘዝኩት እቃ በምስሉ ላይ ያለው ነው ቃችን አሪፍ ይመስላል። እስኪ ወታነች ኬብሉ ብቻ በጣም ትልቅ ነው። አንደኛው እቃ ኦሬዲ ሰለፈታውት ነው። ሁለተኛው እቃዎች ነች እዚያ ጋር እንዳለው ጥቅልል ነው ማለት አርለው ነች ላይት ነች። ማራዘም እንችላለን። ኦልሬዲ ሰካ ነው። እስኪ የሚያምር ከሆነ አብርተን እናያለን ማለት ነው። ኤልኢዲ ላይት ነው ማለት ነው። እዛ ጋር እንደምናየው ትልቅ ምናምን አለ። አሪፍ ነው፣ ሜይ ቢ ይለጠፋል መሰለኝ እና እንለጥፈዋለን፣ እንፈልግበት ቦታ ላይ። ቴንኪ ፎር ዋችንግ። በቀጣይ በአዲስ ቪዲዮ እንገናኛለን። ግባ